በስመ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ይህ የምናየው ቦታ ጌታችንና መድኃኒታችን ኢየሱስ ክርስቶስ በለተ አረብ መስቀሉን ተሸክሞ ፍኖተ መስቀልን ጉዞውን ሲያደርግ ለሶስተኛ ጊዜ እየወደቀበት ቅዱስ ቦታ ነው ማለት ነው። እንግዲህ ጌታችን አምዳንታችን ኢየሱስ ክርስቶስ በለታረብ መስቀሉን እዞ ሲጓዝ አስራ አራት ምዕራፎች ነበሩት በመስቀሉ ጉዞ ላይ ማለት ነው። ከነዛ ውስጥ አንዱ ምዕራፍ ይሄ የሰባተኛው ምዕራፍ ይባላል ማለት ነው። በዚህ ምዕራፍ ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሶስተኛ ጊዜ እየወደቀበት ጉዞው ዳገት ስለነበረ ተራራ ስለነበረ ይገፉት ያዳፉትን ስለነበረ ለሦስተኛ ጊዜ መስቀሉን ዞ የወደቀበት ቅዱስ ቦታ ነው ማለት ነው። የዳንታችንና መድኃኒታችን ኢየሱስ ክርስቶስ በበረከቱ በዳግም በግመጣን ጊዜ ያስበን፣ በቀኙ ከሚቆሙ ቅዱሳን ልጆቹ ጋር ይደምረን። ይቆየን።